ሰላም እንዴት ናችሁ? ወርቁ ባላለው የሽያጭ ማከልና የሴልስ ሱፐርቫይዘር ነኝ። ዛሬ እንድናወራ የጠው የጋበዝኳቸው ስለ ጌታ ስር ስቴት ነው። ጌታ ስር ስቴት ማን ነው? ምንድን ነው ለምትሉን አንዳንድ ጥያቄዎችን ለመመለስ ነው የመጣሁት። ጌታ ስር ስቴት ወደ ሰሚት 72 ላይ አርባ ሺ ካሬ ላይ ያረፈ አንድ ሺ አፓርትመንቶችና 32 ቪላ ቤቶችን ኮምፓውንድ ግቢ ሰርቶ እያስረከበ ትልቅ ሪል ስቴት ነው። በከተማችን ላይ ተጽዕኖ የሚፈጥር ሪል ስቴት እንዲሁም በርከት ያሉት ኩባንያዎች ያሉት ከእህት ኩባንያዎቹ የተወሰኑት ብናወራ ሀበሻ ሲሚንቶ፣ ሲዩዚኪ መኪና ማስመጣት፣ ዱግዳ ኮንስትራክሽን፣ የቀለም ፋብሪካ፣ ሆስፒታሎች እንዲሁም ትምህርት ቤቶችን አካቶ የያዘ ጌታስ ኢንተርናሽናል ብለን እንጠራለን። እንደነገርኳቸው ሰሚት 72 ላይ ውስጥ 40 ሺ ካሬ ላይ ያረፈ አፓርታማዎችንም ቪላዎችንም ሰርተን ጨርሰን አስረክበናል። አሁን ደግሞ ካሳንቺስ ላይ በአንዲስ ሱፐርማርኬት ፊት ለፊት ሶስት ዊንግ ያላቸው አፓርትማንት እየገነባን እንገኛለን። አምስት ቤዝመንት ያለው አፓርታማ ነው እየገነባን ያለ ነው። አሁን ላይ ምን ደረጃ ላይ ነው የካሳንቺስ ብላችሁ የምጠይቁ ሰዎች ካላችሁ፣ አምስት ቤዝመንት ሰርተን ግራውንድ ፍሎር ላይ ደርሷል። በጣም ቆንጆ ኤሌቬተር ያለው፣ ጋርቢሹት ያለው፣ ሱፐር ማርኬት ያለው ሁሉንም ፋሲሊቲዎች አሟልቶ የያዘ አፓርታማዎች ነው እየገነባን ያለ ነው። እዚህ ሳይት ላይ ባለስንት ባለስንት እናገኛለን ብላችሁ ለመጠቀም ከስተመር ካላችሁ ባለ ሁለትና ባለ ሶስት መኝታ ቤቶችን ነው እየገነባን ያለ ነው። እዚህ ካሳንቺስ ሳይታችን ላይ ባለ ሁለትና ባለ ሶስት መኝታ ቤቶችን ነው እየሸጥን ያለ ነው። በካሬ 107 ሺህ እስከ 115 ሺህ ድረስ ማግኘት ትችላላችሁ። ቅድመ ክፍያ 10 ፐርሰንት ነው። ከ1.4 ቅድመ ክፍያ ጀምሮ ቤቶችን መውሰድ ማግኘት መግዛት ትችላላችሁ። እንዲሁም ከባንክ ጋር ፊፍቲ ፊፍቲ የምናያይዝበትን ያመቻቸን ነው የምንገኘው። ለበለጠ መረጃ ዋትሳፕ፣ ቴሌግራም ደግሞ እንዲሁም በምናስቀምጠው ስልክ ብትደውሉ ታገኙናላችሁ።